ሰላም ፋሚሊ እንዴት ናችሁ? ዛሬ ደግሞ ወደ መርካቶ ነው የምንሄደው። መርካቶ ዛሬ በዚህ ሰዓት ምን አይነት ሁኔታ ላይ ነው ያለው? ገበያው ምን አይነት ሁኔታ ላይ፣ ዋጋ ግዥ ቤቱ ምናምን እናያለን። ሌስ ጎ። ይህን ደረጃ እናንተ ከምትወርዱት እኔ ራሴ ወርደዋለሁኝ። እዛ ትራንስፖርት ፊርማ ታጋ ስደርስ ለባቡር ነው የሚሄደው። የባቡሩን እንትን አሳያችኋለሁ። ሌስ ጎ፣ ሌስ ጎ። እንግዲህ ጋይስ ወርጃለሁኝ ከአስረኛ ፎቅ ላይ ነው የወረድኩት። አሁን ትራንስፖርት ለማግኘት ሄዳለሁኝ። አብራችሁኝ ቆዩ፣ ይመቻችሁ። እንግዲህ ጋይስ ቀጥታ ወደ ባቡር ፌርማታ እንሄዳለን። አሁን ከሰፈር እየወጣን ነው። እንግዲህ መርካቶ በጣም ቅልጥ ያለ ቦታ ነው። እዛ ያለውን ቫይቭ አብረን እናያለን። በጣም አድካሚ ነው የሚሆነው በሰዓት ግን የባቡር ፌርማታው ፍሪ ይሆናል ብዬ አስባለሁኝ። እችን መንገድ ላጥላጥ እያልን እንግድ እንሄዳለን። በነገራችን ላይ ጋይዝ በጣም እንት ቪዲዮ ለማድረግ እየተቸገርኩኝ ነው። ባቡር ፌርማታ ላይ ምናምን እየተመታው ነው። የእውነት ባቡሩ መቷል፣ ባቡሩ መቷል። መሮጥ አለብን ጋይዝ ባቡሩ እንዳያመልጠን። ትኬት ደግሞ ተሻግረን ነው የምንቆርጠው ስለዚህ ትኬት ተሻግረን ነው የምንቆርጠው። ትኬት ቁረጥልኝ እያለች ነው። በና ደግሞ ብር ገና ወታ ነው። በቃል ቁረጥልሽ ዝንብዬ ይዤ ባቡሩ ሊያመልጠኝ ነው። በናትሽ። ጋይስ እየሮጥኩኝ ነው ባቡሩ እንዳያመልጠኝ። ሰው ሁላ እየሮጠ ነው ባቡሩ እንዳያመልጠው። እንግዲህ እዚህ ጋር ነው ትኬት የሚቆረጠው። እኔ ሁለት ትኬት ነው የምቆርጠው። አንድ ትኬት ሀያ ብር ነው። ትኬቴን ቆርጬ የፈጠነ ነው የሚሄደው። ስጭኛማ ትኬቴን ቆርጬ አለውኝ ተቀብያለሁ። ይኸው አሁን ሌስ ገው ይላል አባት። እንግዲህ አረ እንዳይገጨ መኪና በእናት በባቡር ሄዳለሁ ብዬ እንግዲህ በባቡር መሄድ ያሰብኩት ጋይትዝ ጋር ሴኩሪቲዎች አሉ እዙ ጋር እየተጋተቱ ነው። ጋይዝ ሊቀርስና ወደፊት አስረዳችኋል። የውነት ጋይዝ እየተጋተቱ ነው በጣም የውነት። እንግዲህ ጋይስ ባቡር ሊመጣ ነው። ያኛው ባቡር አምጮናል። ጋይዝ ለምን እንዳመለጠኝ እነግራችኋለውኝ። አሁን ግን ባቡሩ እየመጣ ነው። ሰው ተደርድሯል። ቀጥታ በሩ ላይ ነው። በቃ እኔ ይታወቀኛል ለአባቴ ሰው ሁሉ ተሰልፏል። ቀጥታ መታ ካሜራው በሩ ላይ ማለት ክፍት ዳይ ግባ አባቴ ይላል። ቦታ ለሚያዝ ትሯሯጣለ ምናምን። ስታፍ በሱ አገኘን። እዚህ ጋ ቦታ እንግዲህ ተቀምጠናል ጋይዝ። እንግዲህ እየሞላ ነው ባቡሩ። ትንሽ ወንበሩ እስኪሞላ ብቻ አይደለም ጢቅ እስኪል እየጠበቀ ነው አሁን። ሌዝጎ በቃ መሄድ ጀምረናል። የምንወርደው ስቴዲየም ነው የምንወርደው። ከስቴዲየም ደግሞ አጭበርብረን ከቻል የቃሊቲን ባቡር እንይዛለን። እንደዛ ነው ሀሳቤ፣ ካልተያዝኩኝ። ስለዚ እንደዛ ነው የማደርገው። አሁን ስደርስ ወርዳለሁን። የደረስኩኝ ነው ወርጂ። አሁን ደረስኩ፣ ወረድኩኝ። እዚጋ ትኬት አልቆርጥም፣ አጭበርብሬ ነው የሚሄደው። እንግዲህ ስቴዲየም ደርሰናል። ስቴዲየም አካባቢ ስፖርተኞች አሉ። እንግዲህ አጭ በርበረናል ተሳክቷል እኛ የምንጠብቀው ሰማያዊ ባቡር ነው ይሄ የአያት ባቡር ነው እንግዲህ የአያትን ባቡር ይህንን ባቡር ነው የምንጠብቀው ግን ወደ መርካቶ የሚሄደውን ማለት ነው ወደ ላይ ስለዚህ እሱ ሲመጣ እንሄዳለን ጋይዝ ይህን አጭ በርበር ያለውኝ ግን መጣረ የፈጠነ መጣ እውነት አይታያችሁ ይሄውስ አይ መጣ፣ ይሁንት ይሄው መጣ። እንግዲህ ጋይስ ይሄ ወንበር ይገኛል ብዬ አላስብም፣ ምክንያቱም እየመጣ ያለው ሰው ጭኖ ነው። ቢሆንም ግን መጋፋት አይቀርም። ትጋፋለህ። እዚህም ቢሆን ተጋፍተን ነው የምንገባው። እስቲ እናያለን ያለን እንግዲህ። ባቡሩ እየመጣ ነው። እንግዲህ ባቡሩ እየመጣ ነው። ባቡሩ መቷል ይላል አባቴ እንግዲህ ብዙ ሰው የለም ማለት ውጭ ላይ፣ ውስጥ ብዙ ሰው አለ። ለመቆም ሰው አይጋፋም፣ ይገርማቸዋል። ወንበር ከተገኘ በቃ እድለኛ ነ በዚ ሰአት ዳ ይላል አባት። ግባ ግባ! ገብተናል። እንግዲህ ጋይስ ቁመን እየሄድን ነው። ወንበር አላገኘንም፣ አልተሳካም። እንደዚ መቆም ሳቅ ያመጣል እውነት። እንግዲህ ሌስ ጎ ይላል እንግዲህ። ወረድን፣ ደርሰናል። ላጥ ላጥ እያል እንወርደናል። እንግዲህ አሁን ወደ መርካቶ እየገባን ነው። እዚ ጋር እንግዲህ ቀጥታ ወደ መርካቶ ነው የምንገባው። ከዚ በኋላ ያለው ቫይቭ እንግዲህ መርካቶ እንዴት ዋለች ምን ደረሰች የሚለውን እናያለን። ገበያ ምናምን እንግዲህ እኔ እዚህ ዋና የመጣውበት ሀሳብ ዝም ብዬን የመጣውት እውነቱን ስነግራችሁ ግን የስፖርት ትጥቅ ያለበት ቦታ ሄጂ አተረማምሽ ጠይቄ ምንም ሳልገዛ ነው መጣው። ዳይላ አላባ ላጥ ላጥ መርኬ ላጥ መርኬ ላጥ እንግዲህ መርካቶ ይላል አባቴ። እንግዲ እየተተረማመሰች ነው ያለችው፣ በዛት ምንም የተረጋጋ ነገር የለም። ሰው ሩጫ ላይ ነው፣ በቃ ይለፋል፣ ይተጋል። በስ እግዲ ኔ ስፖርት ጥጥቅ ያለበት ቦታ ገብቻ አለው እያየው ነው ይጠይቃለው። እዚ ጋር ዋጋ ፊክስድ ያልሆነ ዋጋ ነው፣ ግን አሪፍ አሪፍ ጫማል የሆነት መርካቶ በቃ ጸድ ጸዲ ጫማ አለ እዝጋ በቃ ደከመን ደቃልን የእውነት። እዝጋ ተማሪዎች ምናምና ዩ እንግዲህ ይውትለ እዚ ጋ ይህ ታኪታ ከነ በቃ ዝን ያሉ ያልጠየኩት ታኪታ የለም። እንደሚገዛ ሰው እዚ ጋ ቸካዎቹ ሊገዙ ነው እየጠየቁ ነው። አሁን ወጥተናል። ላጥላጥ እያልን ደግሞ ወደ ላይ ሚሄዳል ላይ ደግሞ ሂደን ትርምስምሱ በነገራችን ላይ ጋይ መርካቱን አላቀው ብዬ ነው የምተረማምሰ ዳይ ው ቀባው ደግሞ ሌላ ስፖርት ቅቤት የሚገርማችሁ የሌለ ነገር ነው የምጠይቀው። ደከመኝ፣ አሁን ደከመኝ፣ አልቻልኩም። እንግዲህ ቁርሴን በልቼ ወደ ቤቴ ምሳ ስላልበላው ያው ቁርስ ነው የሚባለው። ቁርስ ስላልበላው ዞረብኝ ላ የሆነ ጸሐዩ ማለት ነው ድክም አድርጎኝ ቁርስ ስላልበላሁ ያው፣ አሁን ምሳ ሰዓት ነው ግን ቁርስ ነው የሚባለው። ቆቀሬም በልች ወደ ቤቴ ነው ቀጥታ የሚሄደው። ሌስ ጎ ይላል አባቴ። እንግዲህ ጋይስ ምን እንደተፈጠረ አታምኑም። በጣም ብዙ ቪዲዮ ነው ከት ያደረግኩት። ጠዋት ሁለት ሰዓት የወጣውኝ አሁን ዘጠኝ ሰዓት ነው ጋይስ፣ አልቻልኩም። በራይድ ነው የተመለስኩት። በባቡር ያለውን ቫይ ሳይቻችኋለሁ። ከዚ በኋላ አልቻልኩም። ቀጥታ በራይድ ነው የተመለስኩት። በቃ ምንም አልቻልኩም ያልኩኝ ሰውነቴ ለራሱ ማለት ነው። መጨረሻ ቤታችን ደርሰናል። ደረጃውን እየወጣውልኝ አስረኛ ፎቅ ነው። አካውንታችንን ሰብስክራይብ እያደረጋችሁ፣ ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ ቤተሰቡ ሁኑ እንደቻችሁ